ምንድን ነው የሚባለው? በእናትህ የምትቆጭበት ጊዜ ሳለ እንደዚህ ብዬ ፎቶ ተነስቼ ልክላለሁ። በነገራችን ላይ መንሱር ወጣት ነው እና ፈጣሪ አልሐምዱሊላህ፣ ጌታ ይመስገን። ሰላም ጤና ይስጥልን የተወደዳችሁ ክብራን ተመልካቾቻችን። ይህ በየሳምንቱ በኦቤን ሳይበር ወደ እናንተ የሚደርሰው መጽሔት ሾው ነው። የመጽሔት ሾው እንግዲህ የተለያዩ እንግዶችን እያመጣን ከእነሱ ጋር የህይወት ዘመናቸውን ያሳለፉበትን ውጣ ውረድ ወደ እናንተ የምናደርስበት ነው። የዛሬው እንግዳችን በተለይ በማህበራዊ ሚዲያ ላይ አነጋጋሪ ከሚባሉ ግለሰቦች መካከል አንዱ ነው፣ ባለሀብቱ ወጣት መንሱር አይደል። እንግዲህ የህይወት መስመር የሚጀምረው ከልጅነት ነው እና ልጅነታችንን ደግሞ የምናስታውስበት የተለየ ነገር ይኖረናል። መንሱር ልጅነቱ እንዴት ነው የሚያስታውሰው? በጣም በሚገርም ሁኔታ እኔ ህይወት ከህይወት ውስጥ አሁን እስካሁን ካለ ህይወት የትኛውን ፓርት ነው የምትወደው ብለ ብትጠይቀኝ የልጅነት ህይወቴ ነው የምወደው። በጣም አገልጋይነት፣ አገልጋይነት በነገራችን ላይ አገልጋይ ማለት ለሃይማኖት ማገልገል፣ ለቤተሰብ ማገልገል፣ ለራስም ማገልገል ማለት ነው። እንደዛ ነው የምወስደው። አሁን አገልጋይነት ብዬ ስነግር የፕሮቴስታንት እምነት ተከታይ ወደ ሌላ ነገር ሊወስደው ይችላል። ግን አገልጋይነት ለእኔ ቤተሰብንም ማገልገል፣ አገርህንም ማገልገል፣ ፈጣሪህንም ማገልገል ነው ብዬ ነው የምወስደውና አገልጋይነት የነበረበት ህይወት የእናት አባቴን ፍቅር ጣዕም ያየሁበት ህይወት የመጀመሪያ ደረጃ ትምህርት ቤት በእግሬ ያለ ጫማ ብዙ የሄድኩበት ችግርን እማቅበት እና ግን ደስ የሚል ጣፋጭ የሆነ ህይወት ያየሁበት ጊዜ ነው የልጅነት ህይወቴ። ልጅነት እንግዲህ አንድ በባህሪ ይገለጻል። አንዳንድ ሰዎች ተንኮለኛ የሚባሉ አይነት ይሆናሉ። አንዳንድ ሰዎች ደግሞ ጭምት ይሆናሉ እና መንሱር ምን አይነት ባህሪ ነበረው በልጅነቱ? ተንኮለኛም ጭምትም አይደለሁም፣ ግን በጣም ሰዎች የሚወዱት ሰው ነበርኩኝ። ለምን የምትለኝ ኢሉባቦር ነው የተው ልጅ ያደግኩት። መቱ በቾ ገጠር ከተማ ነች። ያቺ ገጠር ከተማ ላይ ትልቅ ፏፏቴ አለ እና ያን ፏፏቴ እነ ካርል ሄንዝ ሜንሽን ፎር ሜንሽን ያው ታውቃለህ። እኔ በነገራችን ላይ የምትከታተሉን ሰዎች ካርል ሄንዝ ማለት የሜንሽን ፎር ሜንሽን መስራች ኦሮሚያ ላይ በብዙ አገሮች ውሃን የከፈተ ንጹህ ውሃን። እኔ ንጹህ ውሃ እናቴ ከገጠር ከጉድጓድ አውጥታ ከምትሰጠኝ የተሻለ ንጹህ ውሃ ያየሁት በሳቸው ነው። እና በጣም ክብር ይገባቸዋል። በህይወት የለውም ኦፍኮርስ፣ ግን ስራቸው አሁንም ይቀጥላል እና ካርል ሲመጣ በቾ ሲገባ፣ መቼስ በቾ ወሬ በቾ ወርተን እንበክቱ በቾ ያላችሁ ሰዎች ታውቃላችሁ። ይሄንን ከዝንጀሮ ቆዳ የሚሰራ ኮፍያ ታውቃለህ? አሁን ይሄ የኦሮሚያ ዘፋኞች ለብሶበት የሚዘፍኑበት እሱን ኮፍያ ለብሳለሁ። ፈረንጅ ሲመጣ ነኝ ያን ኮፍያ ለበስኩ ማለት ከሁሉም ሰው ዩኒክ ነኝ ማለት ነው። ዘን እኔ ነው ፒክ የሚያደርጉት ከዛ መኪና ውስጥ ገባለሁ። ከነሱ ጋር ፏፏቴ ወስጄ አሳያቸዋለሁ። ፏፏቴ እጅ አሳያቸውና አስር ብር ማክሲመም አስር ብር፣ ሚኒመም ደግሞ ስክሪፕቶ ነው የሚሰጡን። እና ያኔ በጣም በቃ አዲስ አበባ አልገባንም እንጂ ቅልጥ ያል የገጠር አራዳ ዋናው ዋናው ሰው ነበርኩኝ። ከዛ በኋላ ያው በእድገት ውስጥ ትምህርቴንም እየተማርኩ ይህን ነገር አደርግ ነበር። ግን ያው ዞሮ ዞሮ ያንን በነበረኝ ህይወት ጭምትም እንትን አስቸጋሪ ሰውም አልነበርኩም። ግን በጣም ሃይማኖቴ ላይ ሲሬስ ጥሩ መስጊድ እከታተላለሁ። አምስቱ ወቅት ሰላት ሰግዳለሁ። አባቴ ቁርአን እንድቀራ ያደርገኛል። እኔ ለእናት ለአባቴ አንድ ነኝና በጣም በእንክብካቤ ነው፣ በቃ ባላቸው ነገር ቅድሚያ የሚሰጡት ለኔ ነበረ እና በጣም ጥሩ ሰው ነበርኩኝ። ጥሩ በሚባል ሰው ነበርኩ። ዛሬም ያለሁበት ሁኔታ ነው መሰለኝ። እንግዲህ ግን እንዲህ ብቸኛ ስትሆን ፍቅርም የተለየ ይሆናልና እህት ወንድም ባላቸው አትቀናም ነበር? በጣም በጣም በእውነት አሁን ለምሳሌ እኔ ጓደኞቼ አራት እህት አለኝ አምስት ወንድም አለኝ ምናምን ሲለኝ በጣም ነው የምቀናው። ጤነኛ የሆነ ቅናት፣ መጥፎ አይነት ቅናት ሳይሆን ቢኖረኝ ብዬ የምጓጓው። በዚህ ምድር ላይ በምን ትቀናለህ ብትለኝ፣ የመጀመሪያው በትዳር እቀናለሁ። እኔ በትዳር እቀናለሁ ማለት ሰው ትዳር ኑሮት አስር ዓመት አስራ አምስት ዓመት ኑሮ ልጆች ወልዶ ልጆቹን ደግሞ ጠዋት ሚስትየው ልብስ አልብሳ አጣጥባ አብልታ ከዛ መኪና ውስጥ አስገብቶ ትምህርት ቤት ወስዶ ከትምህርት ቤት ደግሞ ከሰዓት ስራውን ሰርቶ ከዛ ደግሞ ቤት ሲያመጣ ይሄንን ሳይ በጣም ነው ምቀናው። የመጀመሪያው ምቀናው በዚህ ነው። በመጥፎ እንዳትወስድብኝ ግን፣ ሁለተኛ ደግሞ ምቀናው ብዙ ወንድምና ብዙ እህት ባላቸው ሰዎች ብቸኛ ስትሆን የሁሉም ሪስፖንሲቢሊቲ አንተ ላይ ነው። የእናትህም ሪስፖንሲቢሊቲ አንተ ናለው። የአባትህም ጎረቤትም ብዙ ዘመዶችም ትኩረት የሚያደርጉት አንተ ላይ ነው እና አልሐምዱሊላህ። እንግዲህ አሁን አላህ በሚሊዮኖች በሚሊየን ፎሎወርስ ወንድምህት አድርጎልኛል። በእንዳ በዛ ደግሞ እጽናናለሁ። እንግዲህ በልጅነት ቀደም እንዳነሳለኝ የተለያዩ ቦታዎች እንዲህ የመንቀሳቀስ ቱሪስቶች ሲመጡ ይዛቸው መውሰድ ምናምን አለና በምትሄድበት አጋጣሚ አንዳንድ አካባቢዎች ላይ አስፈሪ ነገሮች ይኖራሉ። ወይ ደግሞ ሰዎች በህይወት ዘመናቸው በተለይ በልጅነት ሰውንም ሊፈሩ ይችላሉ። የሚፈሩት ሰው ሊኖር ይችላል። መንሱር ምን ነው ይፈራል? እኔ ልጅ እያለውም ድህነትን በጣም እፈራ ነበር። ድህነትን በጣም እፈራ ነበር። እየኖርኩበትም ነበርኩ። ግን ያው አገር ቤት እያለው ቅድም እንዳልኩ በአስራ ምናምን ዓመቴ ነው እ ብን ጫማ እንኳ ያረግኩት እና በባዶ እግር ነበር የሚሄደው። ስለዚህ ድህነት ለኔ ትልቁ በቃ ትልቁ ፍራቻ ነበር። ከዛ በተረፈ ግን እባብ እፈራለሁ። እባብ ይሄ የሚሄደው እባብ ለምን፣ ከኢሉባቦር ከበቸው ወደ መቱ የምትባል ከተማ በሚሄድበት ሰዓት ፈረስ ላይ ቡና ጭኜ ሲሄድ ቀበር የሚባል ወንዝ አለ። ከዛ ቀበር ወንዝ ጠራራ ፀሐይ ነበርና ፈረሱን አሳልፌ እንዲህ ልሻገር ስል መቶ ያለፈውን ንባብ ስቲል የልጅነት አይምሮ አለደለ የማልረሳው ያደነገጥኩት ድንጋጤ በህይወቴ እስካሁን ድረስ አልደነገጥኩም። ና ባ በጣም ያስፈራኛል። ጨዋታዎች አሉ ደግሞ በልጅነት ምንጫወታቸው የተለያዩ አይነት ጨዋታዎች አሉና መንሱር ከሚጫወታቸው ጨዋታዎች የትሁን በተለየ ይወዳል? ምንድን ነው የሚባለው? በእናት ጠፍቶኛል፣ ለፍቶብኛ በአማርኛ ይሄ ሆነ ስድስት ሰባት ሆነ ማረቤን ያያችሁ ማረቤን ያያችሁ የሚባለው ትምህርት ተማሪ ሆነን ማረቤን ያያችሁ ተሰብስበን፣ ያው ሴቶችም አሉ የልጅነት አለ አይደለ፣ ስለ ፍቅር ምንም ስለ ሌላ አይነት ጉዳይ ሳታቅ፣ ጀስት ዝም ብለህ በቃ ሴቶች ስለሆኑ ብቻ አብረሃቸው እነሱ መሃል አብረህ ተቃቅፈህም ትተኛለህ። ምንም እኮ አይምሮ ውስጥ ምንም ነገር የለም። ልጅ ነሃ። ምን የምታውቀው ነገር የለም። እና የማረቤን ያያችሁ ጨዋታ በጣም በጣም ወድ ነበር። እግር ኳስ ተማሪ እያለሁ ጎል እጠብቅ ነበር። በጣም ወፍራም ነበርኩኝ። መሮጥ ብዙም ስለማልችል ጎል ነበር የሚያስጠብቁት። አሁንም እየወፈርክ ነው? ግን አሁንም እየወፈርኩ ነው። ሁለተኛ ዙር ላይ ትረስት ይሄ ሲክስ ባግ ነው የሚባለው። ሲክስ ባግ ወጥቶ ታየዋለህ። ሰሞኑን ትንሽ ለምን መሰለህ? ወፍራም ስትሆን ያው መሮጥ ስለማልችል ብዙ ጊዜ እና ደግሞ ይሄ መዝለል እችል ነበረ። በቃ ሁለት ሶስቴ ሞከርኩኝና ዘልዬ ነው እ ኳስ የሚይዘው። ሲክስ ፓኩን መችን እንጠብቅን? እቺን ማክሲመም እንግዲህ አሁን ይሄ ዓመት እያለቀ አለ፣ ስድስት ወር ምናምን አለፈው አይደል? ኔክስት ይር በእርግጠኝነት፣ በሚገርም ቲሸርት፣ በሚገርም ቲሸርት እንደዚህ ብዬ ፎቶ ተነስቼ እልክልሃለሁ። ደግሜ እመጣለሁ። አረ መጥቻ አናግራለሁ። ደግሜ እመጣለሁ። ወፍረህ ካየሁህ ደግሞ ሌላ ነው። ይቀመጣል ታሪክ ኔቨር ኔቨር ይሄን እሰረዋለሁ ታያለህ። ይሄን እቅድ አረገዋለሁ አሳካዋለሁ። ለቤተሰብ ብቸኛ ልጅ ነህ። ቤተሰብ ሲባል ግን እናት አባት ብቻ አይደለም፣ አክስት አጎት የሚባል ይኖራል እና አያትም። እና ሰዎች የተለያየ ለአንድ ሰው የተለየ ፍቅር ይኖራቸዋል። እህት ወንድም ያላነሳው የለኝም ስላልልክ ነው። እና አንዳንዴ የአክስት ልጆችም የአጎት ልጆችም የተለየ ፍቅር ሰው ሊኖረው ይችላል። መንሱር ማንን ነው ከቤተሰቡ አብልጦ በልዩነት የሚወደው? ከነ ምክንያት ነው ግን። ከቤተሰብ ያው እንግዲህ እናትና አባት፣ ለእኔ እናትና አባቴ በጣም ወዳቸው ማከብራቸው ናቸው። ነገር ግን ከቤተሰብ በጣም የምታሳዝነኝ እናቴ ነች። ስለዚህ በተለየ እናትም ብለናል። ምክንያቱ ምንድን ነው እ ስለ እሷማ ቅርታ፣ ስለረበሽኩ ስሜት። እንግዲህ በልጅነት የምናስቀምጠው ህልም አለ። የመንሱር ህልም ምን ነበር? በልጅነት በጣም ብዙ ህልም ነበረኝ። እውነቱን ለመናገር እኔ ልጅ ሁኜ ወደ አዲስ አበባ እንደምገባ፣ አዲስ አበባ ገብቼ ደግሞ የራሴ በጣም የተሻለ ህይወት እንደሚኖረኝ ፕላስ ሶስት ጓደኞች ነበሩኝ። የሚገርም ነገር ሶስቱም ትምህርት ቤት ሂደን ወደ ቤት ስንመጣ የሆነ ቀን አንዱ ቤት ምሳ እንበላለን። እኔ ጋር ይመጣል። ሌላ ቀን ደግሞ እኔ ጋር ይመጣል። ሌላ ሶስቱ እንደዚህ በጣም ክሎዝ የሆነ ጓደኛሞች ነበሩኝ። ክርስትና እምነት ተከታይ ናቸው። አንዱ የጎንደር ከጎንደር አካባቢ የመጡ ቤተሰብ ናቸው። ኢሉባቦር ባይዘ አማራው፣ ኦሮሞ፣ ትግሬው በጣም ሚክስ ሆኖ የሚኖሩበት በቃ ኢትዮጵያን የምታይበት አካባቢ ነው ኢሉባቦር ማለት እና እነሱ አንደኛው መምህር መሆን ይፈልግ ነበር፣ ብዙ ጊዜ አውራታሎችን ነገርና አንደኛው ደግሞ ቡናና ሻይ የሚባል ታውቃለህ? ቡናና ሻይ እዛ ግብርና ግብርና ሰራተኛ ያኔ ቡናና ሻይ ነበር የሚባለውና የግብርና ሰራተኛ መሆን ይፈልግ ነበረ። በመሃል እኔ ደግሞ ሁሌ የምናገረው ምንድነው አሁን ያኔ እንግዲህ ቅድም እንዳልኩ አስጎበኛል ነበረ፣ ቱሪስት ምናምን አዲስ አበባ ገባለሁ እንደዚህ አይነት መኪና ኮብራ ፍረደ እንፈ ኮብራ ይዤ ነው የምመጣው እላቸዋለሁ ሁሌ። የፈጣሪ ስራ ከአዲስ አበባ ከዛ ከበቾ አስራሁለተኛ ክፍል ደረሴ ትምህርቱም አልሆን ሲለኝ ቀጥታ ወደ መጥቶ ከዛ ቴፒ ከዛ አዲስ አበባ አምስት ዓመት እንኳ ሳይሞላኝ በጅቡቲ ታርጋ ያልኩትን ኮብራ እዥ ሄድኩኝ። በቃ ይሄ በህይወቴ የምኖረውን ዛሬ ላይ ያለውን ህይወቴን እኔ በምንድነው የማጣጠመው መሰለ ህልሜን ነው እየኖርኩ ያለው ብዬ ነው ማስበው። ስለዚህ በልጅነቴ አዲስ አበባ መግባት እንደዚህ ሚዲያዎች ላይ የመምጣት ይሄ ሁሉ ድሪም አደረገው ነበረ። ፈጣሪ ግን አሳክቶልኝ እየኖርኩት ነው ያለሁት። እና ያቺን የመጀመሪያ ቀን ኮብራ ይዤ ስሄድ መጣና ቤተኛ ጋር ቡና ተፈልተው መንሱ ልጆ ልማ ሸት ይላል። በቃ በልጅነቱ ኮብራ ይዤ እመጣለሁ እና ፈጣሪ አልሐምዱሊላህ፣ ጌታ ይመስገን አሳካልኝና ያንን ነገር ማድረጌ ለእኔ በጣም እንደ ትልቅ ስኬት ነው የምቆጥረው። የልጅነት ህልሜም እዚ አዲስ አበባ መግባት ጥሩ ላይፍና ዓለም ላይ መዞሩን በጣም መኝ ነበረ። እንዳልኩ የተመኘውትን ነገር ፈጣሪ ስቴፕ ባይ በጣም ብዙ እንግዲህ አሁን ዝም ብዬ ትላልቅ የሚባሉ ቻሌንጆች ታልፎ ነው እዛ የሚደረሰውእና ያንን ቻሌንጅ አልፎ ዛሬን ግን ህልሜን እየኖርኩ ነው ያለሁት ማለት ነው። በልጅነት መመገብ ምትወደው ምንድን መርቃ፣ በቆሎ፣ የበቆሎ ገንፎ። በጣም ገንፎ ወዳለው ገንፎ አፍቃሪ ነኝ። ስቲል ገንፎ እወዳለሁ። አሁንም እሑድ እሑድ ሁሌ ቤታችን ውስጥ እኔ ሰራተኛ ስቀጠር የመጀመሪያ ሪኩዌስት ገንፎ ትቻለሽ ወይ ነው። እንዴ ይሄማ የባህላችን የእናት አባታችን ካለችኝ ነው ወደ ስራ ራሱ የምትሄደው። ሪኳርመንቱ ገንፎ ነው እና ዛሬም ገንፎ በጣም እወዳለሁ። የበቆሎ ገንፎ አሁን ለምሳሌ ይሄ ሽርክት ነው የሚባለው እኛ ጋር እና ያ ገንፎ ተገንፍቶ በአይብ ተጨምሮበት ቆጭቆጫ ተደርጎበት ከዛ ደግሞ ማር ጨምረህበት በነገራችን ላይ አያንቀህም። ቢያንቀህ ግን ወተት ነው መኖር ያለበት አጠገቡና፣ ያንን ነገር ኤቭሪ ዊኬንድ እሑድ እሑድ ስቲል አደርገዋለሁ። ድሮም አደርገው ነበር። ትልቁ ምክንያቴን ደግሞ ልንገርህ ወደኋላ ልመልስህና ከቤተሰብ ማንን ተወዳለ እንዳልከኝ እናቴን ነው የምወደው። እናቴ ምንድን ነው የምታደርገው? እሑድ እሑድ ሁሌ ይሄንን አሁን ያልኩህን ገንፎ ሰርታ ጎረቤት ትጠራለች። እሁድ እሁድ ኮመን ነው። በቃ ይሄ እኔ ነኝ ሂጄ ደግሞ የምጠራው ብቸኛ ልጅ ስለሆንኩኝ እኔ ነኝ ሂጄ ያንን ነገር የምጠራው እና እና እሁድ እሁድ ያንን ነገር ስበላ አንዳንዴ የሚደውልላት አለው። እናም ደግሞ የማስታውስበት ኦፍኮርስ ቤተሰብህን ኤቭሪ ሚኒት ኤቭሪ ሰከንድ ማስታወስ አለብህ። ግን እኔ በቃ ስፔሻል ብዬ የማስቀምጠው እሱን ነው። በጣም የገንፎ አፍካሪ ነኝ በነገራችን ላይ። መንሱር ወጣት ነው ወይስ? እኔ እድሜ እንዳታነሳብኝ። ሰላሳ ስምንት ዓመት ተመችቶኛል 38 ተመጭቶኛል በቃ አንተ ማለፍ ትችላለህ። ከቸኮልክ ሂድ እኔ አያገባኝም። አሁን አንዳንድ ሰው በጣም ነው የሚከራከረኝ። አረመንሱር ቢያንስ እንኳን ወደ አርባ ውሰደው ይሉኛል አሁን ሶሻል ሚዲያ ላይ ብዙ ሰው ነው ያው ቲክቶክ የሚከታተለውና ላይፍ ስገባ ስለ እድሜ ከተነሳ እኔ 38 ነኝ ስላቸው፣ በቃ ኮሜንት ሲያበዙብኝ ምንድን ነው የማደርገው? ለነሱ ለእነሱ ስል በነገራችን ላይ ለእናንተ ስል ነው አርባ ነኝ ብዬ ደግሞ መናገር ጀምሬያለሁ። አሁን ምንም ማረግ አልቻልኩማ፣ በቃ አስጨነቁኝ። አዎ በቃ ትንሽ ትንሽ፣ እኔማ ከቸኮላችሁ እለፉላቸዋለሁ። አይ፣ በፍጹም እንደዚህ አይነት ነገር የለም። ችኮላ፣ አዎ፣ ችኮላ የሚባል ነገር የለም። አንተ በትክክል ሂድና እንደርስባሃለን ይሉኛል። እና አሁን እንደምንም ወደ አርባ አስጠግቸዋለሁ ማለት ነው። ስለዚህ አርባ የወጣትነት ነው ባለው በሚቀመጠው፣ ስለዚህ እያልክ ካልሄድክ በስተቀር አሁን ትንሽ ደግሞ ቆይና ያው አርባ እንደተመቸኝ አርጌ አርባ ላይ ራሴን አስቀምጠዋለሁ። ባይዘ እድሜ እኮ አይምሮ ነው ታውቃለህ። አንዳንድ ሰው አንተ አሁን የሰላሳ ወይ ሰላሳ አምስት ዋቴቨር አይደለ ኤጅ ውስጥ ነው ያለው። ሰላሳ አንድ ልመልስ ወደኋላ ማይነስ 5 ወይ ደግሞ ባት ቀንሰ ካልሆነ በስተቀር ሰላሳ አምስት እኔ በደምብ ሰላሳ አምስት ያንተ ኮንፈር ማድረግ አለው። ለምን የእኔን ሰላሳ ስምንት አልተዋጠለህም? ቢዋጠልኝ እንዲማ ካልከኝ እኔ ሰላሳ ነው ማድረግ አንተ እና ምን ልፈልግ ነው። የሰው ልጅ ያለ ኢነርጂ ነው የሚወስነው። እኔ ውስጥ ያለው ኢነርጂ እውነት ነው የምነግርህ ዛሬም የሰላሳ የሰላሳ የሀያ አምስት ዓመት ወጣት የሚለብሰውን አለባበስ ነው የሚለብሰው። የሀያ አምስት ዓመት ወጣት የሚሰራውን ስራ መስራት ይችላለሁ። የሀያ አምስት ዓመት ወጣት አሁን ባለው ከረንት ከቴክኖሎጂ ጋር ነው ያለው። እኔም በቴክኖሎጂ ውስጥ ነው ያለሁት። ስለዚህ ዕድሜህን የምታስረጀውም አንተ ነህ። ራስህንም ደግሞ በሀያ አምስት አቁመህ ማስቀመጥ ትችላለህ። ግን ሀያ አምስት ላይ አይደለሁም እኔ። አሁን በደንብ ተመችቶኝ በቃ በደንብ ኮምፈርተብል ሁኝ ያለውና እንግዲህ የወጣትነት ትልቁ የጊዜ አጠቃቀም ነው። መንሶር እንግዲህ ህልም ነበረኝ ብሎ ያንን ሲሰራ ትልቁ የጊዜ አጠቃቀም ነው የሰው ልጅ ህይወትን የሚቀይረውና፣ የጊዜ አጠቃቀሙ ምን ይመስል ነበር መንሶር ምንድን ነው መሰለ፣ አሁንም ወደ ቤተሰብ ነው የምመልስ። አባቴ ከእንቅልፍ ሲነሳ ሱቢ ሰላት ሲነሳ እኔ ነው የሚቀሰቅሰው ለሰላት ሲሄድ እኔን ይቀሰቅሰኛል። እኔም ከሱ ጋር ተነስቼ ያው ስራ አይበዛበትማ። ማ ወንድምህ ታክስት ቤት ውስጥ ሰው ቢኖር ቢዚ ሊያደርገው ይችላል። ግን ከልጅነት ጀምሮ የሱቢ ሰላት ኦን ታይም ነው የምሰግደው እኔ እስልምና እምነት ተከታይ ነኝ፣ አልሐምዱሊላህ የሱቢ ሰላት ደግሞ ማለት ከ11 ተኩል በኋላ ያሉት ስግደቶች ናቸውና እና ከ11 ሰዓት ተኩል በኋላ ከእንቅልፌ እነሳለሁ። ኢሚዲየትሊ አሁንም ድሮም የነበረ የልጅነቴንም አሁንም አንድ ላይ ነው የምነግርህ ይህንንና 12 ሰዓት ተኩል እነሳለሁ፣ ሰላቴን እሰግዳለሁ። ልክ 12 ሰዓት አካባቢ ሲሆን ደግሞ ኢንተርናሽናል ቻናሎችን፣ ዜና፣ አንዳንድ ነገሮችን አዳምጣለሁ። ያው ይሄ መከረኛ ቲክቶክ ደግሞ አለ። ቲክቶክ የተወሰነ ነገር ቼክ ታረጋለ፣ ሜሴጅ ይመጣል፣ ላይቭ ላይ የተወሰነ ያለ ነገር ምንድነው ብለታ ያለ ከዛ ስፖርቴን እሰራና ወደ ስራዬ ነው የምወጣው። አሁን ብዙ ጊዜ ሶሻል ሚዲያ ላይ የሚያዩኝ ሰዎች አሁን ዛሬ ጠዋት ነው ያልገባሁት እንጂ ትናንትና፣ አሁን ልክ ለቁርሴ ከስፖርቴ መጥቼ ቁርስ ልበላ አንድ ሰዓት ተኩል ነው ቤት የሚደርሰው በብዛት። ይህን ቁርሴን በልቼ ሁለት ሰዓት ሲደርስ እስከ ሁለት ተኩል እስከ ሶስት ሰዓት ላይቭ እገባለሁ። ከዛ በኋላ ደግሞ ማታ ከምሽቱ አንድ ሰዓት ወይ ሁለት ሰዓት ያው ብቻን ስለምትኖርም ቤቱ ባዶ ስለሚሆን ላይቭ ትገባለህ እና ጠዋት ያየህ ሰው አሁንም ማታ ያይሃል። ዘን ምንድን ነው የሚለው እንዲህ ሰው የ24 ሰዓት ነው እንደ ቲክቶክ ላይ የሚቀመጠው ይልሃል። እና ምን ልልፈልጌ ነው በጣም ጊዜ አጠቃቀሜ፣ እኔ ነገ የምሰራውን ስራ ዛሬ ፕላን አድርጌ ነው የምንቀሳቀሰው የቀኑን ሙሉን ስራዬን በብዛት ከምሳ በፊት ነው የምጨርሰው። ከምሳ በኋላ የሚኖሩኝ ሚቲንጎች በጣም ውስን ናቸው። ግን በብዛት እንዳልኩ የጠዋት ጊዜን በቃ ሁለት ሰዓት ተኩል ሶስት ሰዓት ኢሚዲየትሊ ወደ ስራ ስትሄድ፣ አንዳንድ ሰው አሁን አራት ሰዓት ከቤት ወጣና አምስት ሰዓት የሆነ ስራ ላይ ይደርሳል። ዜን ምሳ ሰዓት ይደርስበታል። ከሰዓት ፀሐይ ነው የሚሆነው ምናምን ና ቢሮ ይመለሳል፣ ወይ የሆነ ነገር ይፈጠራል፣ ስራው ይሄዳል። ሞስት ሊግን ትሬንድ ማድረግ ያለብንና እኔም የምጠቀምበት የሰዓት አጠቃቀም ምንድን ነው፣ ጠዋት በቃ ኤርሊ ሞርኒንግ የሚለውን ነገር በደንብ አስኬድ አለውና በደንብ ጊዜን እጠቀምበታለሁ። የምትቆጭበት ጊዜ ሳለ አሁን በቀደም ከወር በፊት የአዲስ አበባ ቻምበር ኦፍ ኮሜርስ ፕሬዚዳንት ምርጫ ነበረ። ይሄ ቻምበር ኦፍ ኮሜርስ ምርጫ አዲስ አበባ ውስጥ ያሉ ክፍለ ከተሞች ናቸው ምርጫ የሚያደርጉትና እኔ ቂርቆስ ክፍለ ከተማ ነኝ። በቂርቆስ ክፍለ ከተማ ነጋዴዎች ማህበር ሜምበር ነኝ። ወደ 260 300 የሚሆኑ ሰዎች ናቸው ምርጫውን የሚመርጡት። እያንዳንዱ ሰው በክፍለ ከተማ ነው የሚመረጠው። ይህን ታሪክ ከማመጣልህ የሚቆጨኝን ነገር ልነግርህ ብዬ ነው። አላስረዘብኩብህም አይደል? እያንዳንዱ 11 12 ክፍለ ከተማ አንዳንድ ሁለት ሁለት ሰው ይልካል ወደ ላይ ወደ አዲስ አበባ ማለት ነው። ከዛ ደግሞ ምርጫ ይደረጋል ማለት ነው። ክፍለከተማ ላይ ያሉ ሰዎች ከመቶ ምናምን የሚሆኑ ሰዎች በሁለት መቶ አርባ ምናምን ሰው መረጠኝ ነኝ እንግዲህ ሶሻል ሚዲያ ላይ ስለሚያቀኝ ነጋዴ እንደሆንኩም ስለሚያቅ መረጠኝ። ከዛ ከተመረጡት አንድ ሰው ጋር ሁኜ ወደ ላይ ሄድኩኝ። ከሁሉም ክፍለ ከተማ ደግሞ ከመጡት አንድ ሰው ፕሬዚዳንት ይሆናል፣ ሌላው ደግሞ ቦርድ አባል ይሆናል ማለት ነው። ቦርድ አባል ለመሆን ሚኒመም ዲፕሎማ ይጠይቃል መቼም አልሳክም በውስጥ አይደል ሚኒመም ዲፕሎማ ይጠይቃል የመጡ ሰዎች ሁሉ መርጠውኛል እኔን ወደ ሪዛልት ስመጣ ግን ዲፕሎማ የለኝም እኔ ከአስራ ሁለተኛ ነው ያቆምኩት ስለዚህ በህይወቴ የሚቆጨኝ ነገር ቢኖር ምንድን ነው አገር ቤት እያለው ልጅ ሁኜ ትምህርቴን እንደምንም ብዬ ቢያንስ አንድ ዲፕሎማ አንድ ድግሪ እንኳ ቢኖረኝ አሁን አሁን በቃ ሪግሬት የማደርግበት ነገር ቢኖር ምንድን ነው፣ አለመማር ገብቷል። ትምህርት ኦፍኮርስ ብዙ ማስተርስ ስላለህ ብቻ ስኬታማ ሆነ መኖር አትችልም፣ አውቃለሁ። የመማሩ ነገር ግን ቢኖር ኖሮ አሁን ኢቨን ይህን የፕሬዝዳንትነቱን ሌቭል በደንብ የማግኘት እድሌ በጣም ሰፊ ይሆን ነበር። አለመማሬ እጅግ በጣም እንዲቆጭ ዛሬም እንዲቆጭኝ አድርጓል። ግን ኢሚዲየትሊ ከዛ ቢሮ እንደወጣው ከሶስት አራት ትምህርት ቤቶች ጋር ኮሚኒኬት አድርጌ የኦንላይን ትምህርት እየወሰድኩ ሆኖ በቅርብ ዲፕሎምም ድግሪም ሁሉንም አመጣለው ማለት ነው።